ስለ ጠንካራ ሴት በእናቶቻችሁ በአያቶቻችሁ ዘመን በጣም ብዙ ነገር ሰምታችሁ ሊሆን ይችላል። በዚህ ዘመንም ጠንካራ ጠንካራ ስለሆኑ ወይ ደግሞ የጠንካራ ሴት ልማድ ያለ ስላላቸው ሰዎች በጣም ብዙ ነገር ሰምታችሁ ሊሆን ይችላል። ስለ ትዳሬ መማከር አሊያም ስልጠና ፈልጋሉ ምትሉ ካላችሁ ወደ መልሕቅ ጎራ በሎ ጥቅምታ እንደሚጀምር የኦንላይን ስልጠና አለ፣ እንዳያመልጣችሁ። ለበለጠ መረጃ 0970704050 ላይ ደውሎ። እንግዲህ ጠንካራ ሴት ምን አይነት ነች? እናንተ መሆን ትፈልጉ ይሆናል፣ ግን መሆን የምትፈልጉትን ሰው መጀመሪያ ስለዛ ሰው ማንነት በደንብ ማወቅ አለባቸው። ጠንካራ ሴት መሆን እፈልጋለሁ፣ አስተዋይ ሴት መሆን እፈልጋለሁ ብላ ካለች ጠንካራ ሴት ምን አይነት ናት? ጥንካሬ ሆነ የፈለገችው ለምንድን ነው? ምክንያቱም የምትፈልገውን ነገር ለምን እንደምትፈልገው ጠንቅቃ ካወቀች ያ ነገር ላይ በደንብ ሲሪየስ የሆነ ነገር ይኖራታል። ለምሳሌ ጠንካራ መሆን የፈለግችው ለምንድን ነው? ሌሎቹን ለመጉዳት ነው? ባለቤትሽን ለማስቀናት ነው? ለማናደድ ነው? አምባገነን ለመሆን ነው? ከላይ ለመሆን ነው? እንግዲህ የበላይነት ስሜት የሚሰማቸው ሰዎች የበታችነት ስሜት የሚሰማቸው ናቸው ብያቸዋል። እኔ አውቃለሁ ምናምን የሚሉ ሰዎች የበላይነት ስሜት የሚመጣው ከበታችነት መንፈስ ነው። የሆነ የበታችነት መንፈስ ሲሰማክ የበላይነትን ለማሳየት ትጥራለ። ሰው ሁሉ በቃ የበለጠ ይመስላል፣ ወይ ከአንተ በላይ አክት ያደረገ ይመስላል። ከበላይ መሆንም ራሱ የሚረብሽ ይመስላል። እኔ አንዳንድ ሰዎች እናውቃለን፣ ወይ እንዲ ለማለት አክት ሲያደርጉ ሰዎች የበላይነት ስሜትን እንዲቀዳጁ ማድረግ ያ ነገር ለአንተ ሰላም ይሰጣል። ምናልባት ግን ጠንካራ ሴት መሆን የፈለግሹ ለምንድን ነው? ባለቤትሽ እንዲቀና ነው እንዲናደር ነው? ሰዎችን ለማዘዝ ነው? የበላይ መሆን ስለምትወጂ ነው? ማዘዝ ስለምትፈልጊ ነው? ለምን ይሆን? በነገራችን ላይ ጠንካራ ሴት መሆን ማለት የበላይነት ስሜት ማለት አይደለም። ነገር ግን ጠንካራ ሴት መሆን ይፈለግሽው ለምንድን ነው? የምትፈልጊው ነገር ለምን እንደምትፈልጊ አወቅሽው ማለት ለራስሹ ሕይወት፣ ለራስሹ ደስታ፣ ለራስሹ ሰላም ከሆነ ያ ነገር ጤናማ። አንዳንድ ጊዜ ግን አንዳንድ ነገሮችን ስንፈልጋቸው ለምሳሌ ውድ መኪና መግዛት ይፈለግሽው ለምንድን ነው? አላት ብለሽ ለመታየት ነው? ጎበዝነት ለመታየት ነው? ዘመናዊ ለመባል ነው? የፈለግሽውን ነገር ለምንድን ነው የፈለግሽው? ለመባል ከሆነ ያ ነገር ጤናማ አይደለም። ለመሆን ከሆነ ብዙ ሰው ሀብታም መስሎ መታየት ይወዳል፣ ግን ሀብታም አይደለም። አዋቂ መስሎ መሆን መታየት ይፈልጋል፣ ግን አዋቂ አይደለም። ቆንጆ መስላ መታየት ትፈልጋል ፀባይኛ መስላ መታየት ትፈልጋል ግን አይደለች መሆንና መምሰል ይለያያል። መምሰል ሌላ ነገር ነው መሆን ሌላ ነገር። ጠንካራ ሴት የሚመስሉ ሴቶች አሉ፣ ግን ጠንካራ አይደለም ጠንካራ ወንዶች የሚመስሉ አሉ ግን አይደሉም መሆንና መምሰል ስለሚላይ ዞሮ ዞሮ በጣም አስተዋይ በጣም ልባም በጣም ጨዋ ሴት መሆን ትፈልጊያለሽ ያንን ሰው መሆን ከፈለግሽ ያንን ሰው መሆን ይፈልግሽ ለምንድን ነው ለሰዎች ስትይ ነው ለራስሽ ስትይ ነው ይሄን የምላችሁ ለምንድን ነው? በቅርብ አንድ ከስተመሪ ጥሩ ስራ እየሰራች ነው። እና መኪና መቀየር ፈልጋለሁ አለች። ለምንድን ነው ግን መቀየር የፈለግሽው? አይ እንደው በቃ የተሻለ ሞዴል የያዝኩት ዲዛይር ነው እና ከፍ ያለ መኪና ፈልገኝ ነው እኮ እየፈለግሽው። ከፍ ያለ መኪና መያዝ ሁላችንም ደስ ይለናል። ግን የእውነት በዚህ ሰዓት ያ መኪና ያስፈልግሻለሁ? ገና ትኩስ የሆነ ድርጅት ነው ያላት። ገና ለመስራት እየሞከረ ያለ ድርጅት ነው ያላት፣ እንጂ ሰራ የቆመ ድርጅት የላት እና ለምንድን ነው የፈለግሽው? አይ በቃ ሳውም እንዲህ እንዲህ እንዲህ አለች። ብቻ አልሰማችም። ገዛች በስውር መኪናውን የገዛችው ስድስት ሚሊዮን አራት መቶ ሺህ ብር ነው። አይ ዲ በጣም በምትወደው ካለ ብር መኪናውን ገዛች። ከዛ የሆነ ቦታ ብር ተበደረችበት ሁለት ሚሊዮን ብር የተሰጣት እና በወር የምትመልሶ ብር በጣም ኦቨር። ሶስት ወር አልነዳችም ለመኪናው ያላት ነገር ቀንሶ ምን አለ ይሄን መኪና ሸጬ የሆነ ቤት ገዝቼ ወይ የሆነ ነገር የሚወልድልኝ ነገር ገዝቼ የሆነ ገር ባደረግኩ ብላ እስከምትጸጸት ድረስ አሁን የስድስት ከምናምን የገዛችው መኪና አምስት ምናምን የሚገመትላት በካሽ የኤሌክትሪክ መኪና ነው እና ምንድን ነው መሰላችሁ የሆነን ነገር ለሰዎች ብለን የምናደርገው ከሆነ ይሰለቸናል። ሰው ለማስደሰት ለመባል፣ ቆንጆ ለመሆን ምናምን እኔ ሽቶ የምትገዛ ሴት አውቃለሁ። አቅሟ ሳይፈቅድ ደሞዟ 16 ብር ነው፣ የ5 ብር ሽቶ ልትገዛ ትችላለች። ለእሷ ፈልጋ አይደለም ሽቶን፣ ለሰው ነው። የሆነ ነገር ካደረጋችሁ ለእናንተ ስቶ ጠንካራ ሰው መሆኑ የምትፈልጊው፣ ስማርት ሴት፣ ጨዋ ሴት ስራ የምትሰራ ሴት ብዙ ነገር የራሷ ነገር ያላት ሴት መሆን የምትፈልጊው ለማን ነው? ለራስሽ ከሆነ በጣም ጥሩ ነገር ግን ለሰዎች ለመታየት የተሻለች ነች፣ ጎበዝ ነች፣ ቆንጆ ነች፣ ረጅም ነች ለመባል ከሆነ ግን ችግር አለ ለመሆን ማድረግና ለመባል ማድረግ ሰማይ እና ምድር ልዩነት አለ። ጆይ ስታር ፈርኒቸር ቤቶቻችሁን ማሳመር ከፈለጋችሁ የሚያማምሩ አልጋዎች፣ የምግብ ጠረጴዛዎች፣ ሶፋዎች እና ልዩ ልዩ የቤት እቃዎች አሉኝ። ኑና ጎብኙ። ለአምስት ዓመት ዋስትና ያለው በልዩ ቅናሽ የሚገራርሙ የሚያማምሩ ሶፋዎችን ይዤላችሁ ቀርብ ያለ እያለ ነው። ጎብኟቸው። ከዚህ በታች ባለ ስልክ ደውሉላቸው። አራሻቸው ጉርድ ሾላ ቴሌ የድሮ መብራት አጠገብ፣ እንዲሁ ፊጋ መብራት ወረድ ብሎ መሲህ ሕንፃ ፊት ለፊት ታገኟቸዋላችሁ። ደውሉላቸው። አንዳንድ ነገር የምታደርጉ ለራሳችሁ ከሆነ በጣም ጥቅም አለ። ነገር ግን ለሰው ስትል ከሆነ የምታደርገው ያ ነገር በጣም አደጋል። ስለዚህ የተቻለ መጠን ለሰው ሳይሆን ለራስ የምታደርገውን ነገር ለራስ የምታደርግ ከሆነ በጣም ደስ ይላል፣ እና ጠንካራ ሴት መሆን ይቻላል። አዎ ጠንካራ ሴት ልማድ ነው። በነገራችን ላይ ጠንካራ ሰው መሆኑም ልማድ ነው። በጣም ስማርት ሰው ልማድ ነው። ገንዘብ መቋጠር መቻልም ልማድ ነው። ስራ መውደድም ልማድ ነው። እኔ ከለመድሽው ጠንካራ ሴት የማትሆኝበት ምንም ምክንያት የለም። ከመቼ ጀምሮ? ከ18 ዓመት አንስቶ እስከ 30፣ እስከ 40፣ እስከ 50 አምስት ልጆች ወልሽ፣ አምስቱን ማሳደገሽ፣ አምስቱን አስመርቀሽ፣ አምስቱን ሞሽረሽ፣ እስከ መጨረሻ ህይወትሽ ድረስ ከእግዚአብሔር ጋር ይሄን ዓለም እስከምትሰናበት ድረስ ወደ እግዚአብሔር እስከምትሄጂ ድረስ እንደዚህ አይነት ሴት መሆን ይቻላል። አሁን ከታች ከልጅነታቸው ጀምሮ ቆንጆ ናቸው። ሚስትም ሆና በጣም ልባምናት በጣም ቻይናት በጣም አስተዋይናት። ሰፈሩ ሁሉ ወይዘሮ እገሌ እንጥፍ ይልላት፣ ጥንቅቅ ያለች ራሷን የምትጠብቅ ጎበዝ፣ ጠንካራ ባሏን ያዘች ልጆቿን ያዘች ልጆቿን ያስተማረች፣ ጎረቤት የምትወድ ሀገር የሚወዳት ሰፈር የሚወዳት ለሰፈሩ ውበት እስከምትባል ድረስ ስትቀባባ ራሷን ስጠብቅ ፊቷን ስጠብቅ ሰውነቷን ስጠብቅ የምታስደምም ሴት አላጋጠማቸው አሉ በጣም የሀገር ሴቶች አሉ። የሀገር የሀገር በዛው መጠን ደግሞ የልፋት የፍጋት ወገቧን ራሷን እንቅልፍ የስድስት የሰባት የስምንት በሽታ ባለቤት ሆና የምታሳዘን። ስለ እናቴ ታሪክ ከዚህ በፊት እያቸው ረጅም ዓመት አልተኛቸው ነው ረጅም ዓመት ተጎድታ ስለነበር ይሄን የሰማሁት ከዓመታት በኋላ ማለት ያው ይጨነቃል በሚለው አይነት ይደብቀል ከሆነ ዓመታት በኋላ ስትሰማ ያው ያንተው እዳ አይሆንም ብናቆጭ ይላል አልተሰማህም። ምን ያህል ልቤ እንደተሰበረ እኔና እግዚአብሔር ነው የምናውቀው። በሕክምና እስከ ምን ጥግ ድረስ እንደሄድን እኔና እግዚአብሔር ነው የምናውቀው። እና በእውነት ጠንካራ ሴት ከዛሬ አንስታ ነው እስከ ለተሞቷ እራሷ ነው መጠበቅ። ከዛሬ አንስታ ለምትወጠው መድኃኒት ትጠነቀቃለች። አንድ ሴት በቅርብ ቢሮ ፖስት ፒል፣ እቺ ባለ አንድ ፍሬዋ የወሊድ መከላከያ ድንገተኛ የምትዋጠዋል አምስት ዓመት ውጭ ያለው። እንግዲህ እግዚአብሔር ይሁናት። ከዚህ በኋላ እቺ ሴት ህይወቷ ምን እንደሆነ፣ ከዚህ በኋላ ከባለቤቷ ጋር ምን አይነት እንት እንደሚለወት እግዚአብሔር ይወቅ። ጠንካራ ስማርት፣ ራሷን የምትወድ ሴት ከዛሬ አንስታ የምትቅመው መድኃኒት ምን እንደሆነ ከዚህ በፊት አልገጠማቸው አልነገርኳቸው። በጣም የምታምር በጣም ጨዋ ስነስርዓት ያለው ባል አግብታ ቢባል ልጅ የለም ቢባል ልጅ የለም ቢባል ልጅ የለም። ምንድን ነው ተብሎ ሲል ዶክተሩ እኔ እንጃ፣ የመውለድ እድሏ ከባድ ነው። ከስድስት ጊዜ በላይ ልጅ አስወረዳለች። ከስድስት ጊዜ በላይ ሶ የመውለድ እድሏ አሁን ትንሽ ከበድ ያለ ነገር አለው። በጣም ከባዱ ኬዝ ላይ ነው ያለችዋል። ባልዮ እስከሚደነግጥ ድረስ ያገባት ሰው እስከሚደነግጥ እሷ ስለ ማስወረድ አልነገረችውም። ሁለት ጓደኛ በህይወት ዘመኗ እንደነበራት ከነሱ ጋር ብቻ የሴክስ ላይፍ እንደነበራት እንጂ ይሄን ሁሉ ጉድ አልነገራቸው። ከዛሬ አስራ ምናምን ዓመት ግን ሴክስ ላይ ኖሪ ሴት ናት። ሲታይ በጣም ቀላ። በነገራችን ላይ አንዳንዴ ሰብሰብ ማለት እኮ ደስ የሚለው ለዛ ነው። ይመርም አይመርም ይመችሽ አይመችሽ ትመችህም አትመችህም፣ ብቻ ግን የሆነ የምትመስልህን ሴት ይዘ ቁጭ እንደማለት እኮ ምን ደስ የሚል ነገር አለ? በቃ ምን ደስ የሚል ብትቆይ እኮ የሆነ ነገር ታገኛለ። የምትቆዩ ግን ብዙ ሰው እየገደልክ ነው። የምትቆዩ ግን ብዙ ነገር ሰው እየገደልሽ ነው። ከዛ የተነሳ በጣም ጠንካራ፣ በጣም አስተዋይ፣ በጣም ልባም ሴት መሆን ከፈልሽ ይሄ ዛሬ ቀን ትክክለኛ ቀን፣ አይምሮን ከመጠበቅ ጤናን ከመጠበቅ ሰላምን ከመጠበቅ የምትቀርቢያቸውን ሰዎች ከመምረጥ እያንዳንዱ ገንዘቦችሽን በጥበብ የሆነ ቀን የሆነ ነገር ደርሶባት ምንን ምትል ሴት ሳይሆን እያንዳንዷን ቀን ገንዘቦቿን በጥበብና በማስተዋል የምትጠቀም ሴት እያንዳንዷን የምታደርጋቸው ነገሮች በጥንቃቄ የምታደርግ ሴት ራሷ አስተውላ ማስተዋላ የባሏን ሕይወት ሲቀየር እስክታይ ድረስ ባለቤቷ እስከሚደሰትባት እስከመጽሐፍ ቅዱስ ይመካባታል አይደለ፣ ባለቤቷ ይመካባታል። በዛች በልባም ባስተዋይ ሴት ባለቤቷ ይመካባታል። ልባም ካልሆነች ግን እንኳን ለባሏ ልተርፍ፣ ለራሷ ነው እሷ። ትክክለኛ ሚስት መሆን አትችልም። ትክክለኛ ፍቅረኛ መሆን አትችልም እንኳን ለባለቤቷ ቀርቶ ለራሷ መሆን ትችላል። ይሄ ደግሞ በጣም አደጋ ነው። በነገራችን ላይ አንዳንድ ጊዜ ወንድ ቢበላሽ ሴት ከምትበላሽ፣ ወንድ ደካማ ቢሆን ይሻላል ሴት ደካማ ከምትሆን። ሁሉም ሰው ጋር ድካም አለ። ሴቶች ግን ባይኔቸር በጣም አስተዋዮች ናቸው። በጣም የሚገርም አይምሮ የሚገርም ነገር አላቸው፣ ግን ሁሉም አይደለም። ራሳቸው ላይ ኢንቨስት አድርገው የሰሩ ሴቶች የሚገርም አይምሮ፣ የሚገርም ስብእና፣ የሚገርም ማንነት አላቸው። በብዙ ቦታ ራሳቸውን ያላደከሙ፣ አንድ ቦታ ላይ ትኩረታቸውን አድርገው ራሳቸው ላይ ኢንቨስት አድርገው የሰሩ ሴቶች ከራሳቸው ተርፎ ለባል፣ ከራሳቸው ተርፎ ለልጅ፣ ከራሳቸው ተርፎ ለእናት፣ ከራሳቸው ተርፎ ለቤተሰብ ይሆናል። እንደዚህ አይነት ሴት መሆን ከፈለግሽ ዛሬ ትክክለኛው ጊዜ ነው። ቁጭ በይ አጀንዳ ይዘሻው የቱጋ ነው ጥንካሬ? የቱጋ ነው ደካማ ጎን? ምን አለኝ? ምን ደግሞ የለኝም? ምን እፈልጋለው? ምን ደግሞ አለኝ? ዛሬ ላይ ምንድነው ችግር? የሆነ የሚያስጨንቀኝ የሚረብሽ ነገር ምንድነው? ቁጭ በይና ወረቀት ላይ ጻፊ። በሜታፊዚክስ እንኳን ሰይጣን ይወጣ ይባላል። እንኳን ጭንቀት፣ እንኳን እቅድ፣ እንኳን ፕላን ቀርቶ እንኳን መሬት ላይ አውርተን ነገ ህይወታችን የሚያስተካክል ቀርቶ በፊዚክስ እንኳን ሰይጣን ይወጣል ይባላል። ስለዚህ አይምሮች ላይ ያለውን ነገር ወደ መሬት አውርጂ። ከዛ በኋላ የቱጋ እንደተሳሳትሽ እዚህ ጋ ነው እዚህ ጋ ነው እዛ ጋ ይታወቃል። ፕላን ይኑርሽ። ወረቀት ላይ ወረደ። በገንዘብ ላይ፣ በመንፈሳዊት ላይ፣ ልጅ አስተዳደግ ላይ ካላገባሽ ማን ላግባ ከማጋል ነው አሁን ራሱ አይምሮ ያለው የምፈልገው ወንድ ትክክለኛ ነው። ይህን ነገር ማስተዋል ከቻልሽ የሚገርም ለውጥ ህይወትሽ ላይ ታይበታል። ስለዚህ እኔ ጠንካራ ሴት መሆን እፈልጋለሁ የምትሉ የእውነት በጣም በሚሊዮን የሚቆጠሩ ሴቶች ግማሾቹ በማግባት አይነት እንትን ውስጥ በቃ ተጠምደው ነው ያሉት። ማግባት ትፈልጋለች፣ ማግባት ግን አልቻለችም። ያ የእግዚአብሔር ስጦታ ነው። ራስሽን አታስጨንቂ። ከሆነ ይሆናል፣ ካልሆነ አይሆንም። እንዴት እንደሚያሳዝኑ በተለይ በድሜያቸው ከፍ ያሉ ሴቶች እንዴት እንደሚያሳዝኑ፣ እንዴት እንደሚጨንቁ፣ እንዴት እንደሚያለቅሱ። በቃ ወንድ ቢሆን ችግር የለም ዝም ብሎ ይቆያል፣ ዝም ብሎ ይጠብቃል። ሴት ግን መውለድ ስላለባት በትንሹ ከ30 በታች ከትንሹ ከበዛ ከበዛ ከ35 ዓመት በታች እግዚአብሔር ደግሞ የፈቃዱ በ40 ዓመት ሊሆን ይችላል። እሱን ተረጋግተሽ መጠበቅ ነው። አግብተሽ በሰባት ዓመትሽ ላትወልጂ ትችያለሽ። በአስር ዓመት ሊሆን ይችላል የእግዚአብሔር ፈቃድ። በአስር ዓመታቸው አግብተው በአስራ አምስት ዓመታቸው የወለዱ ሰዎች አሉ። ስለዚህ የእውነት ጠንካራ ሴት መሆን የምትፈለጊ ከሆነ በጣም ከባድ ከባድ ከባድ የቤት ስራ አለብሽ። አጀንዳ ይዘሽ ቁጭ በይ፣ የምትፈልጊያቸው ነገሮች ጻፊ። የምትፈልጊውን ወደ ወረቀት ካወረድሽ ነው ከዛ በኋላ ወደ መሬት የምታወልጂ ስለዚህ ወረቀት ላይ ቆጭ ብለ ጻፊ ጠንካራ ሴት ምን አይነት ሴት ጠንካራ መሆኑን የምፈልገው አስተዋይ ምን ለእኔ ነው ወይስ ለሰዎች ነው አንዳንድ ጊዜ የምንፈልገው ነገር ለሰው ስለምንፈልግ ስለዚህ ይህ ነገር በደንብ አስተውበት እና ከዛ በኋላ የጠንካራ ሴት ማድ ገንቢ በየቀኑ እነዛ ነገሮች አድርጊያቸው በወሩ መጨረሻ ላይ የምትፈልገውን ወንድ ትሆናል የምትፈልጊውን ሴት ትሆኛለች ሀሳብ አስተያየት ካላችሁ ኮመንት ላይ አስቀምጡልኝ አመሰግናለሁ በጣም ስለ ትዳሬ መማከር አሊያም ስልጠና ፈልጋሉ ትሉ ካላችሁ ወደ መልህቅ ጎራ በሎ ጥቅምታ እንደሚጀምር የኦንላይን ስልጠና አለ እንዳያመልጣችሁ ለበለጠ መረጃ 0970704050 ላይ ደውሉ ሲሆኑ ጆይስታር ፈርኔቸር ቤቶቻችሁን ማሳመር ከፈለጋችሁ የሚያማምሩ አልጋዎች፣ የምግብ ጠረጴዛዎች፣ ሶፋዎችና ልዩ ልዩ የቤት እቃዎች አሉኝ። ኑና ጎብኙ። ለአምስት ዓመት ዋስትና ያለው በልዩ ቅናሽ የሚገራርሙ የሚያማምሩ ሶፋዎችን ይላችሁ ቀርብ ያለው ያለ ነው። ጎብኛቸው። ከዚህ በታች ባለስልክ ደውሉላቸው። አራሻቸው ጉርድ ሾላ ቴሌ የድሮ መብራት አጠገብ እንዲሁ ፊጋ መብራት ወረድ ብሎ መሲህ ህንፃ ፊት ለፊት ታገኟቸዋላችሁ። ደውሉላቸው። አመሰግናል።